ሰላም ጠና ስትልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከሀገር እንግሊዝ። አሁን የዘውዱ ሾው ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነ ዘመቻ አንድነት ከፍተኛ ድሎችን ተቀናጀ። በባህር ዳር ከተማም የቦምብ እና የሞርተር ፍንዳታዎች ደረሱ። ለኦሮሚያ ትራክተር ለአማራ ድሮን እየተላከለት መሆኑ ተገለጠ። ጋምቤላ ክልል ሹመት ሰጠ። አብን አሸንጉሊቶቹን መረጠ። ንግድ ባንክ መንግስት ከትሪሊዮን ብር በላይ ወስዶብኛል አለ። በፓርላማው ኢቲቪ ነፃነት እንደሌለውም ተጋለጠ። ፕሬዚዳንቱ ከ18 ጊዜ በላይ የግድያ ሙከራ የተደረገባቸው መሆኑ ተነገረ። አሜሪካም በተቃውሞ ሰልፍ ተጥለቅልቃለች። አሁን ወደ ዝርዝር እንሄዳለን። አብራችን ቆየ በቅድሚያም የፋኖችን ዜና በጀብላ ሞተራ ብርጌድ ቁሌች የሚባል ቦታ ላይ ሌሊት የድፈጣ በመያዝ ጠዋት እየተዘረከረከ የመጣውን ጥምር ጦር በደፈጣ ሙትና ቁስለኛ ማድረጋቸው ነው የተገለጸው። በተለያዩ የአማራ ግዛቶች እየተደረገ ያለው ትግል አሁን ትንቅንቁ ቀጥሎበታል። በተለይም የአማራ ፋኖ ለጭቁን ሕዝብ ዋስ ጠበቃ ለመሆን ከተመሰረቱ ታቀኛ ድርጅቶች ውስጥ አንዱ የሆነው የአማራ ፋኖ አንድነት በጎንደር መጀር ጀነራል ባንታባትም ክፍለ ጦር እንዳ ቤቴ ብርግድ አናብስቶች እኛ የተቋቋምነው የአማራውን ህዝብ ለመታደግ ነው። የአማራ ወጣቶች የሚተኩሷቸው ጥይቶች መሬት ላይ የሚያርፉም አይደለም ሲሉ ነው የገለጹት። ፋኖቹ በምናደርጋቸው ተጋድሎዎች ላይ ከፍተኛ ትንቅንቅ እየተደረገ ባለበት በዚህ ሰዓት ፋኖ በመሳሪያም በሰው ኃይልም እየጎለበት መምጣቱን ተገልጿል። እንዲህ ሲሉ ፋኖነት ወደ ሰማይ መተኮስ አይደለም። አደረጃጀት ብዙ ፋኖነት አብሮ መጓዝ ነው። አብሮ መጓጋት ነው። አንድ አይነት አለባበስ መኖር ነው። አንድ አይነት የወጣንበትን አላማ ጫፍ ማድረስ ነው። ተና ጀማሪ ማለት አያዋጣም። ዛሬ ላይ ጫፍ ማድረስ ነው። ትግሉ ጠንክሮ የቀጠለ ሲሆን በተለያዩ አካባቢዎችም እንደዚሁ አውደውጊያው ላይ ከፍተኛ ድሎች እየተቀናጀ እንደሆነ ነው የተገለጸው። ፋኖ በዘመቻ አንድነት የሚገኙት ተጋድሎች አሁን በርካታ መሆናቸውም ተገልጿል። የጎጃም አገው ምድርም በተለይም በሰከላ ከተማ ከበባ በማድረግ ጠላትን መውጫ መግቢያ ሲያሰጠው የዋለ ሲሆን የዘገና ብርጌድ ግን ብርጌድ፣ ኤፍሬም አጥራፉ ብርጌድ፣ እንዲሁም የአምስተኛ ክፍለ ጦር የገረመው ወዳወቅ ብርጌድ፣ እንዲሁም የአረዛው ዳሞት ብርጌድ፣ ቢተው ሻለቃ በአንድ ላይ በመተሳሰር ብዙ ጠላትን በመደምሰስ አይቀጡ ቅጣት መቅጣታቸው ነው የተገለጠው። በአውደ ውጊያዎችም አሮጌ ከተማ የሚባለውን የቁም ምሽግ በመልቀቅ ወደ መድኃኒዓለም ቤተክርስቲያን በመግባት የሃይማኖት ተቋማትን ምሽግ ያደረገ ሲሆን የፋኖ ምት መቋቋም ሲያቅተው ከመድኃኒዓለም ወደ ግሸን በመፈርጠት የግሸን ገዳምን አድርጎ ውሏል ነው የተባለው። የክፍለ ጦሩ አዛዥ ኮማንደር ደሞዜ ወይም ቪ የመራው ሲሆን የአራቱን ወንድማማች ብርጌድ የጦር ጠበብቶች መሪዎች በቅንጅነት መምራታቸው ነው የታወቀው። በዚህም ታላቅ ውጊያ ላይ በሁሉም ብርጌዶች በኩል ከስምንት በላይ ከፍተኛ የጦር መሳሪያዎችንና 780 ክላሽንኮቭ የተማረከ ሲሆን ሁለት አጥቦ አይለብሴ ከፍተኛ ጉዳት የደረሰባቸው ኃይሎች ላይም እርምጃ መወሰዱ ነው የተገለጸው። ከሰባት በላይ እስከ ወዲያኛው የተሸኙ ሲሆን ከፍተኛ ቁስል ያለውም ምርኮኛ መያዙም ተገልጿል። የጎጃም አገው ምድር ክፍለ ጦር ቤተወደድ መንገሻ ጀምር ይበርጌን በጠላት ከዳንግላ በመነሳት ወደ ዘላስ በማቅናት መብረሰቡን በግድ በመሰሰብ የተለመደ ፋኖ ነው በማጥላት ስራ ሰርቶ ሲመለስ የቤተወደድ መንገሻ ኃይሎች ከፍተኛ እርምጃ የወሰዱበት መሆኑ ነው የተገለጸው። በሌላም በኩል በቤተ አማራም እንደዚሁ ግንባር ከፍተኛ ውጊያ በማድረግ ድሎች የተጎናጸፈ እንደሆነ ነው ፋኖ የገለጸው። የተከዜ ክፍለ ጦር ታላቅ ጀብዱ መስራቱ ታውቋል። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምሮ ኮር ስር የሚገኘው በአርበኛ ኮማንደር ዘላለም ሲሳይ የሚመራው ተከዜ ክፍለ ጦር አምስተኛ ሸለቃ ነው። ልዩ ዘመቻ የብርጽግና ነው በራስ ጠባቂው አድማ መከላከያና ምንሻን በፖሊስ ላይ ከፍተኛ ድል መቀዳጀቱ የተገለጸው በዋድላ ወረዳ ስር የምትገኘው ሐሙሲም ከተማ ላይ ከሌሊቱ ጀምሮ በተደረጉ ትልልቅ ውጊያዎች የአርበኛ ኮማንደር ዘላለም ክንዶች የደጀዘማቸውን ዶሰን ካሳ መንፈስ ልጆች የጠላት ኃይል ባላሰቡትና ባልጠበቁት ሁኔታ መፈናፈኛ ሰጥተው ሲያጨንቁት መክረማቸው ነው የተገለጸው። መዳረሻውን ድል ነፃነት የሆነው የአማራ ህዝብ ህልና ተጋድሎ ዘመቻው አጠናክሮ የቀጠለ ሲሆን በተለይም የአማራ ፋኖ በወሎ ቤተ አማራ ላስታሳምነው ብርጌድ ክፍለ ጦር ህዝብ ግንኙነት ኃላፊ እንደገለጸው ከሆነ ትግሉ ጠንክሮ የቀጠለና በሚደረጉትም ተጋድሎ የከፍተኛ ድል እየተጎናጸፉ መሆኑንም ተገልጿል። የአማራ ፋኖ በጎጃም አገው ምድርም ክፍለ ጦር ተሌላ ዘንገላ ብርጌድን ከሌሎችም የጎጃም አገው ምድር ክፍለ ጦር ውስጥ ካሉት ብርጌዶች ጋር በመተባበር ሰከላ ግሸን አባይ ግሸን ተራራ ተብሎ በሚታወቀው ቦታ ላይ ሁለት ከባባል የጠላት ምሽጎችን ደርምሶ መግባቱ ነው የተገለጸው። በሚያደርጓቸው ውጊያዎች ላይ ከፍተኛ ትንቅንቅ ያደረገው የአማራ ፋኖ ነው አሁንም ከፍተኛ ድል መቀናጀቱም ተገልጿል። በተለይም የጋፋፍ መከላከያ ተብዬ የሰራዊቱን ኃይል ሬሳ በሬሳ በማድረግ ወደ ሶስተኛው ዋና መቀናኛ ምሽግ አሯርጦ አስገብቶታል። በተደረገውም አውደ ውጊያዎች ዘንገዳ ብርጌድ ከፍተኛ የሆነ የጠላት ምሽግን ያለምንም መስዋዕትነት ደምሰሱ ነው የታወቀው። ከፍተኛ ከፍተኛ መሳሪያ ያላቸውንና ብሬን ተተኳሽ ሲማርክ በጣም በርካቶቹ ደግሞ ሙትና ቁስለኛ ማድረጉም ነው የተገለጸው። በሚደረጉት ውጊያዎች ላይ ፋኖ ዳሬም ድሉ እየቀናው ወደፊት እየገሰገሰ መሆኑ ነው የተገለጸው። ፋኖ ትግሉን አጠናክሮ የቀጠለባቸው በርካታ አካባቢ ሲኖሩ በተለይም በባህርዳርና አካባቢ አካባቢው የተደረጉት ትግሎች ደግሞ እጅግ አስደናቂ እንደሆነም ነው የተገለጸው። ዘመቻ አንድነት በጎጃም ግንባር በባህርዳር ከተማ በሞርተርና በቦምብ እየታመሰች መሆኑም ታውቋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦሩ በሰጠው ልዩ ኦፕሬሽን ነው በባህር ዳር የቦምብና የሞርተር ጥቃቶች መፈጸማቸው የተገለጸው። በቦምብ ጥቃቱ ቀበሌ 14 ስታዲየም አካባቢ ጥበቃ ላይ የነበሩ የአገዛዙ ጭፍራዎች ሙትና ቁስለኛ መሆናቸው ተገልጧል። ዘሬውን 13 በመጠቀም ቆላጽዮን ማርያም ቀበሌ 7 ስራ አምራር መሰብሰቢያ አካባቢውን ሊሰበሰብ የነበረውን የመንግስት ካድሬ ኃይል እንዲፈረጥጥ መደረጉም ነው የተገለጸው። በተደረጉት ጥቃቶች በሰባሰቢት በኩልም ደግሞ የሞርተር ጥቃት በመፈጸም በአገዛዙ ላይ ከፍተኛ ኪሳራ የፖለቲካ ፕሮፓጋንዳ እንዲከሽፍም መደረጉ ታውቋል። በአምስተኛ ክፍለ ጦር ወርቅ አባይ ብርጌድ 83 የሚሊሻ አባላቶች ከነ ሙሉ ትጥቃቸው ፋኖን መቀላቀላቸው ነው የተገለጠው። በባህር ዳርና ዙሪያ ከፍተኛ ትንቅርቅ እየተደረገ ሲሆን፣ በሚደረጉትም ተጋድሎች መንግስት ከፍተኛ ኪሳራ ውስጥ መድረሱ ነው የታወቀው። በዘመቻ አንድነት የባህር ዳር ልዩ ተልኮ ይቀጥላልም ተብሏል። እነዚህን የፋኖን ተጋድሎች በተመለከተ ጉዳዩ ከሚመለከታቸው የመንግስት አካላቶች በተለይም ከመከላከያ ሆነ ከብልጽግና ጉዳዩን ለማጣራት ያደረግነው ጥረት አልተሳካም። የኦሮሚያ ክልል መንግስት በሻሸመና አርሶ አደሮችን የህብረ ስራ ማህበር ዩኒቲ አንድ ሺህ አራት መቶ በላይ የእርሻ ትራክተሮችን ያስተላለፈበት ጊዜ ወይም ራግብር መካሄዱ ተገለጸ። በኦሮሚያ ክልል ህብረተሰቡ የተሻለ ነገር ያገኛል በሚል በተለይም በማታለል ጭምር ከፍተኛ የሆነ ድጎማና እንደዚሁም ደግሞ ትራክተሮችን መስጠቱ ነው የተገለጸው። ይሁን እንጂ በኦሮሚያ ክልል ሽመልስ አብዲሳና አብይ አህመድ እንደዚሁም የኦሮሞ ብልጽግና ስራቸውን እየሰሩ ቢሆንም ለአማራ ክልል ግን ቦምብና ከባድ መሳሪያ እየላኩ እየጨፈጨፉት መሆኑ ነው የተገለጸው። በአንድ ሀገር ውስጥ አንድ መሪ በሚመራበት ቦታ እንደነዚህ አይነት የተለያዩ ውሳኔዎች ማስተላለፉ እና አንዱን እየገደሉ አንዱን ለማዳን የሚደረገው ጥረት ውጤታማ ላይሆን እንደሚችል ተገልጿል። በዚህም ምክንያት ነው ፋኖ ትግሉን አጠናክሮ ራሱን ለመቻል የሚያደርገው ጥረት አሁንም የሚቀጥል መሆኑ የተገለጠው። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ካስመረቃቸው 312 ተማሪዎች መካከል መንትዮቹ ዶክተሮች መሆናቸው ተገለጸ። እነዚህ መንትዮ ዶክተሮች በተለይም በልጅነታቸው ጀምረው አብረው በማደግና በመተሳሰብ ያደረጉት ውጤት ዛሬ ለዚህ እንዳበቃቸው ነው የተገለጠው። በተለይም ሃይማኖት ወልደ ሩፋኤል እና ዶክተር ሬዴት ወልደ ሩፋኤል እንደሚገኙበትም ታውቋል። እነዚህ ወጣቶች ወደፊት በሀገር ሰላም ከሆነ ለሀገራቸው ከፍተኛ ስራ ሊሰሩ እንደሚችሉም ነው የተገለጸው። የብልጽግና ሰዎች ዛሬም ሀገር ሰላም በማስመሰል ህዝቡ እየተራበ እየተጠማ እየተቸገረ ባለበት ሰዓት ኳስ የሚጫወቱ ሚኒስትርና እንደዚሁም ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ያሉባት ሀገር ነች ተብሎ ተችተውበታል። ኢትዮጵያ በከፍተኛ ቀውስ ባለችበት በዚህ ሰዓት ሀገሪቱ ሰላም እንደሆነና በተለይም የሚኖሩት ማህበረሰብ በረሀብ በችግር በመከራ ላይ ያሉ እየታወቀ ለሚመሯቸው ሰዎች የተሻለ ነገር ለማድረግ መስራት ሲገባቸው እነሱ ኳስ ሲጫወቱና ስፖርት ሲሰሩ ተስተውሏል የተባለው በሀገሪቱ የሚስተዋለውን ችግር በተለይም መፍታት ያልቻለ የመንግስት ኃይል ግን አገሪቱ ሰላም ለማስነች ለማለት የሚያደርጓቸው እንቅስቃሴዎች ትዝብት ውስጥ እንደከተቷቸው ነው የተገለጠው። በተለይም ምክትል ጠቅላይ ሚኒስትሩ የሚሰሯቸው ስራዎች ነውር የተሞላበት ተመርጠው እና ያስተዳድረናል ብለው ከላኳቸው የአማራ ግዛት ከፍተኛ ጦርነት እየተደረገ ቦምብ እየላኩ ህዝቡን እያስጨፈጨፈው፣ እሳቸው ግን ሰላም ለማስመሰል የሚያደርጉት ነገር ነውር የተሞላበት ነው ተብሏል። ይህ በምስሉ ላይ የምታዩት በነፋሻማ አየር በአፍሪካ አመራር ልህቀት አካዳሚ ከፌዴራል ከፍተኛ አመራሮች ጋር የአካል ብቃት እንቅስቃሴና የእግር ኳስ ጨዋታ አካሂደናል አካሄደናል ሲል ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የገለጸው። ስለሚራቡ ስለሚጠሙ ስለሚቸገሩት ሰዎች ደንታ የሌላቸው አመራሮች ኢትዮጵያ ማፍራቷ እጅግ አሳዛኝ ነው ተብሏል። ጋምቤላ የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት የተለያዩ ሽሞት መስጠቱ ተገለጠ አቶ በዚሁም መሰረት አቶ ቻሞ ባንክ የክልሉ አካባቢ እና አየር ንብረት ለውጥ ቢሮ ኃላፊ አቶ ኮንግጀንግ የክልሉ ከተሞች ፕላን ኮሚሽን ዋና ኮሚሽነር አቶ ሙሴ ጋጀቶ የክልሉ መስኖ ቆላ ቢሮ የመስሎ ዘርፍ ቢሮ ኃላፊ ወይዘሮ ታቢታ ሪያም ከተማ መሰረተ ልማት መሰረተ ልማት ዘርፍ ምክትል ቢሮ ሃላፊ እንደዚሁም ኢንጂነር ጓን ጃክም የክልሉ ከተማ ልማት ቢሮ ኃላፊ፣ አቶ ቦት ጃንክ ፋይናንስ ኢኮኖሚ ልማት ቢሮ ኃላፊ በሚልና ሌሎችንም እንደዚሁ እየ ስልጣን እየሰጠ መሆኑ ነው የተገለጸው። በጋምቤላ በተለይም በደቡብ ሱዳን አካባቢ እየመጡ ክልሉን ከፍተኛ ችግር ውስጥ እየከተቱ ባለበት በዚህ ሰዓት የክልሉ መንግስት ዛሬ ምስር ጭምር ለህዝቡ ማሰብና እና መትጋት ሲገባው ሹመት ሽልማት መስጠቱ ነው የተገለጸው። በሌላ መክር ዶክተር ሞክ ያንግም የክልሉን እንስሳት ሀብት ልማት ቢሮ ኃላፊ፣ ወይዘሮ ኛልዋ ፖል የሙያ ብቃትና ማረጋገጫ ኤጀንሲ ምክትል ዳይሬክተር፣ አቶ ደሳሌ ብሩ የኢኖቬሽን ቴክኒክ አይሲቲ ዘርፍ ምክትል ኮሚሽነር አቶ ሊያቶ የፖሊቴክኒክ አስተዳደር ዘርፍ ምክትል ዲን አቶ ኮንግ ጃክ፣ የገጠር መንገዶች ባለስልጣን ምክትል ዳይሬክተር አቶ ኬሎማን፣ የክልሉ ዲያስፖራ ጉዳይ ጽህፈት ቤት ኃላፊ አቶ ጋዊች ጋች፣ የክልሉ ውሃና ልማት ኤኔርጂ ዘርፍ ምክትል ኃላፊ አቶ ኦበር አሌክስ፣ የክልሉ ርዕሰ መስተዳደር የማህበራዊ ጉዳዮች አማካሪ ተደርገው መሾማቸው ነው የተገለጸው። አብን የአብን አሸንጉሊት ዛሬም በድጋሚ ፕሬዝዳንት ፕሬዚዳንት አድርጎ በለጠ ሞላን መሾሙ ተገለጸ። ሊቀመንበሩ አቶ ምክትል ሊቀመንበርም አቶ መላኮ ፀጋዬ ምክትል ሊቀመንበር ሆኖ መመረጡ ነው የተገለጸው። እጅግ አሳዛኝ ነውር የተሞላበት ተግባር የሚፈጽመው የአብን ክልላዊ መንግስትን ብቻ ሳይሆን በደለይም ለአማራው ህዝብ፣ ይሰራል፣ ይጠብቃል ተብሎ የተወከለ ቢሆንም ይሁን እንጂ ክህደት ፈጽመዋል በአማራ ህዝብ ላይ ነው የተባለው። እነዚሁ የአብን ሹሞች የአማራ ብሔራዊ ንቅናቄ አቶ በለጠ ሞላን ጨምር በርቱ ሊቀመንበር ተደርጎ ሲመረጥ በሀገሪቱ እስካሁን በተለይ በአማራ ህዝብ ላይ ምን አድርጓል የሚል ጥያቄ መነሳቱም ነው የተገለጸው። በአዲስ የተመረጠው ምክር ቤት በበኩሉ አቶ በለጠ ሞላ ሊቀንበር መላኮ ጸጋይ ምክትል አድርጎ የሰየመ ሲሆን አጠቃላይ ዘጠኝ አባላቶች ያሉት የስራ አስፈጻሚ ኮሚቴ አጽድቋል። በዚሁ መሰረት በለጠ ሞላ ጌታው ሊቀመንበር፣ አቶ መላኮ ጸጋይ ምክትል ሊቀመንበር፣ አቶ ዳምጠው ተሰማ የፖለቲካ ጉዳይ፣ አቶ ዮሴፍ ብርሃን የህግ ጉዳዮች፣ አቶ ጋሻው መርሻ ህዝብ ግንኙነት፣ አቶ ሀሳቡ ተስፋ አደረጃጀት፣ አቶ ጥበበ ሰይፈ ጽፈት ቤት፣ አቶ ማሩ ጀኔ ስትራቴጂ ስልጠና፣ አቶ አንዱ አለም አላምረው የውጭ ግንኙነት አድርጎ መሰየሙ ነው። ከፓርቲ የተገኙት መረጃዎች የሚመለከተው ለአማራው ህዝብ አንድም ነገር ሳይፈይዱ ዛሬም ጭምር ህዝቡን ሳያወያዩና ሳያነጋግሩ መረጣቸው ህገወጥ ተግባር ነው ብለው ወቀሳም ደርሶባቸዋል። ባንክ ንግድ ባንክ የተበደረው አንድ ትሪሊየን ብር መንግስት አልከፈለኝም ሲል ወቀሰም የኢትዮጵያ ንግድ ባንክ የስምንት ወራት ስራ አፈጻጸም በተመለከተ ነው። ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት አንድ ትሪሊየን ብር እዳ የመንግስት መሆኑን ነው ያሳወቀው። የባንኩ ስራ አስፈጻሚ ሪፖርት ያቀረቡት የባንኩ ፕሬዚዳንት አቶ አቤ ሳኖ እንደገለጹት የባንኩ የብድር ክምችት አንድ ነጥብ ሶስት ዘጠና ሶስት ትሪሊየን ብር መድረሱንና ከዚህ መጠን ውስጥ ሰባ አራት ነጥብ አራት በመቶ ወይም አንድ ትሪሊየን ብር የመንግስት እዳ መሆኑን ነው ያጋለጹት። የባንኩ ጠቅላላ የብድር ባንኮች ክምችት መጠን አንድ ነጥብ ሶስት ትሪሊየን ብር በላይ የተሻገረ ሲሆን ከዚህ በላይ የግል ተበዳሪዎች ድርሻ ሶስት መቶ ቢሊየን ብር መሆኑን ነው የገለጹት። መንግስት ይህንን ከፍተኛ ብር እየወሰደ ቢሆንም ዛሬም ጭምር ለመክፈል ግን ፈቃደኛ ለመሆኑና የአገሪቱ ከፍተኛ ገንዘብ መውሰዱን ነው የተገለጸው። ኢቲቪ የኢትዮጵያ ቴሌቪዥን ድርጅት በተለይም በመንግስት ጫና እየተደረገበት ስራዎችን በአግባቡ ያልሰራ ነፃነት የሌለው ተቋም ተባለ። በምክር ቤቱ በፓርላማ ከፍተኛ ትችትም ነው የቀረበበት። ይህ ተቋም የኦዲት ሪፖርት ባቀረበው በሰፊው እንደተተቸም ነው። የኢትዮጵያ ቴሌቪዥን ወይም ኢቲቪ በመንግስት የስራ አፈጻጸም አካላት ከፍተኛ ጫና እየተደረገበት በመሆኑ የመንግስት አጀንዳዎችን ብቻ በማስተጋባት የህዝቡ ፍላጎት ችላ ብሏል ሲል አጋልጦብታል። የቋሚ የኮሚቴው ምክትል ሰብሳቢ ወይዘሮ አሪራ ሞሲሳ የመንግስት አካላት በስልክ በመደወል ጭምር ጣልቃ እንደሚገቡ የኢቲቪ አመራሮችን በስብሰባ ቃለ ጉባኤያቸው ማረጋገጣቸውና በግልጽ አስረድተውታል። ወይዘሮ ኦሬሬ ለኢቲቪ በሀገራዊ ሚናው አንጻር ከማንኛውም የፖለቲካ ተጽዕኖ ነፃ ገለልተኛ ሆኖ መስራት እንዳለበትም በአጽንት ተናግረዋል የፊትሪ ዋና ኦዲተሩ መሰረት ወይዘሮ መሰረት ዳምጤን በበኩላቸው ኢቲቪ ወቅቱን የሚመጥንና ሚዛናዊ የሆነ ኤዲቶሪያል ፖሊሲ በአስቸኳይ እንዲያዘጋጅም አሳስበዋል የኢቲቪ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በአሁኑ ወቅት የተቋሙ ነፃና ገለልተኛ ሆኖ እየሰራ መሆኑን ቢናገሩም የኦዲት ሪፖርቱ ግልጽ የሆነ ተቃራኒ መረጃዎችን ነው ማቅረቡ የታወቀው አሁን ወደ ውጭ ዜናዎቻችን እናመራለን። አልሸባብ በሞቃዲሾ የሚገኘው ኤርፖርት ላይ የሞርተር ጥቃት መሰንዘሩ ተገለጸ። በኤርፖርቱ ላይ የሞርተር ጥቃት ያደረሰ ሲሆን በዓለም አቀፍ በረራዎችም መስተጓጎል እንደገጠማቸው ተናግረዋል። አልሸባብ ይህንን ጉዳት ያደረሰው በከፍተኛ ሞርተር ጥቃት በማድረስ እንደሆነ ነው የተገለጠው። በጥቃቱ የተነሳ በሞቃዲሾ ሊያርፍ የነበረው የቱርክ አየር መንገድ አውሮፕላን ወደ ጅቡቲ የሄደው ያረፈ ሲሆን የግብፅ አየር መንገድ በረራውን መሰረቱም ተናግረዋል። በጥቃቱ የደረሰ ጉዳት ስለመኖሩ ያልተነገረ ሲሆን ከኤርፖርቱ በተጨማሪ የተባበሩት መንግስታት ድርጅት ቢሮዎች፣ የእርዳታ ቢሮዎች እና የአፍሪካ ህብረት የሶማሌ ተልእኮ ቢሮዎች የጥቃት ኢላማዎች እንደነበሩ የደህንነቶቹ ኃላፊዎች ጉዳዩን የገለጹት። አሜሪካ አሜሪካ በከፍተኛ ተቃውሞ የተናጠች መሆኑ ተገለጸ። እጃችሁን አንሱልን ነው ያለው ህዝቡ በመላው አሜሪካ የዶናልድ ትራምፕ ፖሊሲ የተቃወሙ ዜጎች ሰላማዊ ሰልፍ ማድረጋቸውን ታውቋል በርካታ ሰዎች በአሜሪካና በአውሮፓ ምድር የትራምፕን አስተዳደር ተቃውሞ ወደ ጎዳና መውጣታቸው ታውቋል እጃቸውን አንሱልን ሲሉ ነው የገለጹት የአሜሪካ ነዋሪዎች በአምሳዎቹ የአሜሪካን ግዛቶች ተቃውሞ የተቀሰቀሰ ሲሆን ሰላማዊ ሰልፎች እጃቸውን አንሱ ሃንድ ኦፍ በሚል ድምፅ በማሰማት የሪፐብሊካቸውን አስተዳደር ኮንነውታል ተቃውሞ ፕሬዚዳንት ዶናልድ ትራምፕን ብቻ ሳይሆን ቢሊነሩን እና የትራምፕ ቁልፍ አጋር ኤለን መስክ ላይ ያነጣጠር እንደሆነ ነው የተገለጸው። እንደ ሲኤንኤን ዘገባ ከሆነ በሚሊዮኖች በተቃውሞ ሰልፍ ላይ መሳተፋቸው ታውቋል። ከአንድ ሺ አራት መቶ በላይ የእጃቸውን አንስሉን ሃንድ ኦፍ መጠነ ሰፊ ተቃውሞ በፌዴራል መስሪያ ቤቶች ህንፃ፣ በኮንግረስ ቢሮዎች፣ በማህበራዊ ደህንነት ዋና ዋና ጽፌ ቤቶች፣ በፓርኮች፣ በከተማ አስተዳደሮች፣ እንደዚሁም በከተማ አዳራሾች መደረጉ ነው የታወቀው። ኢኮኖሚያዊ መብት የአስተዳደር ስልጣንና በቱጃሮች እጅ መውደቅ እና በርካታ ጉዳዮች ከዚህ ተቃውሞ ተንጸባርቀዋል። ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ግዙፍ ተቃውሞ ሆኖ መመዝገቡ ነው በዚህ ዘገባ ላይ ሲኤንኤን የዘገበው። በህልሙ ሚሊዮን ሆኖ የታየው ሰው የአንድ ሚሊዮን ዶላር ሎተሪ አሸናፊ መሆኑ ግርማሞትን ሞትን ፈጥረዋል። ነዋሪነቱ በዋሽንግተን ዲሲ ያደረገው ግለሰብ ይህ የቆረጠው ሎተሪ ቲኬት ከሚወጣበት ቀን አስቀድሞ ነው በህልሙ ሚሊዮነር ሆኖ የተመለከተ ሲሆን ይህ በሆነ በጥቂት ቀናት ውስጥ የአንድ ሚሊዮን ዶላር ዋጋ ሎተሪ አሸናፊ መሆኑ አግራሞትን ሞትን ፈጥረዋል። ግለሰቡ በህልሙ ነበር ያየው። ይሁን እንጂ ያየውን ነገር በውኑ አረጋግጦለታል። ይህንን ሁሉ ከፍተኛ ቁጥር ያለው ገንዘብ በእጁ ማስገባቱ ነው የተገለጠው። ቶም ኤም ይባላል። የአሜሪካዊ ሰው በአጭር ጊዜ ውስጥ በሚወዳትና እናቱን ውሻውን በማጣቱን ተከትሎ አስቸጋሪ ጊዜ እያሳለፈ እንደነበር የገለጸ ሲሆን ነገር ግን ይህንን የሀዘንና የባቴ ጊዜ ወደ ደስታ ሊቀይር እንደቻለም ነው የገለጸው። እጅግ ደስ ብሎኛል ይህም በማግኘቴ ሲል ሚሊነሩ ገልጠዋል። እኛ ይህ ይገጥመኛል ብዬ አላሰብኩም፣ ግን በህልም ያየሁት እውን ሲሆን ደግሞ በጣም ገርሞኛል አለ። ያለ ወንድምናት ያደጉ ልጆች በአማካይ የተሻለ የአይምሮ ጤንነት፣ ደስታና የፈጠራ ችሎታ እንዳላቸው ተገለጸ። ቻይናውያን ሳይንቲስቶች በቤተሰብ ውስጥ ብቸኛ ልጆች በህይወታቸው የበለጠ እርካታ እንደሚሰማቸውና በሌሎችም አስተያየት ላይ ያላቸው ጥገኝነት አነስተኛ መሆኑን በጥናቱ አረጋግጠቷል። የወላጆች ትኩረት ግንዛቤ፣ እንክብካቤ በሁሉም ለእነሱ ብቻ ስለሚሆን ይህ ለአዋቂነት ህይወት ጠንካራ መሰረት የሚሰጥ የበለጠ በራስ መተማመንን እና የህፃ ነፃ የሆነ ያደርጋቸዋል ሲል ጥናቱ አረጋግጧል። ጃፓን፣ በጃፓን ግዛት የብረት ብልት በዓል በካናማራ ማትሪ ጃፓን መካሄዱ ታወቀ። በያሜቱ መጋቢት መጨረሻ እውለት በዓሉ ይከበራል ነው የተባለው። ጃፓኖች በዚህ ቀን በሺዎች የሚቆጠሩ ጃፓንያን ግዙፍ በብረት የተሰሩ የወንድ ብልቶችን ይዘው ሰልፍ እንደሚወጡ ነው የተገለጸው። እጅግ ደስተኞች ነን ይህንን በማድረጋችን ሲሉም አክለው ተናግረዋል። ጃፓኖቹ ምግቦችና ቅርሶችን በያዙ ገዝተ ወደ ቤታቸውም እንደሚመለሱ ነው የተገለጠው። በዓሉ ለአንድ ጥንታዊ አፈታሪክ የተሰጠ እንደሆነም ተገልጧል። እያንዳንዱ ጃፓናዊ የብረት ብልቱን ያመልካሉ እናም በግብረ ስጋ ግንኙነት ከሚተላልፉ በሽታዎችም ጥበቃ ይደረግልናል ብለው ነው የሚያምኑት። ይህ አሰልቺ ህይወት ነው ፈታ ለማድረግ የዚህ አይነት በዓል ጥሩ ነው ብለው በዓሉ ላይ ሰላማዊ ሰልፍ እጅግ ቁጥራቸው የበረከተ እየወጡ ነው የተገኘው። በተቻለ መጠን ድባት ያለበትን ይህንን ችግር ይቀርፍልናል ሲሉም ነው የገለጹት ጃፓኖቹ። ከአስራ ስምንት ጊዜ በላይ የግድያ ሙከራ የተደረገበት ራኦ በአፍሪካ ውስጥ መሆኑ ተገለጸ። በአፍሪካ ጀግና መሪ ቢፈጠርም መስዋዕትነት ሆኖ ለማለፍ እጅግ መስራት አይታደንም ነው የተባለው። ትራዮ በስልጣን በያዘ በሁለት ዓመት ጊዜ ብቻ ነው ከ18 በላይ የግድያ ሙከራ የተደረገበት ለሀገሩ ከፍተኛ አስተዋጽኦ እያበረከተ የሚገኘው ይህ ፕሬዝዳንት ይሁን እንጂ ለግድያ ከፍተኛ ሙከራ መደረጉም ነው የተገለጸበት። ባለፈው ሐሙስ ማታ ብቻ ትሬን ላይ ግድያ ለመፈጸም ሲዘጋጁ የተገኙ 113 በላይ ዜጎች በቁጥጥር ስመሆናቸውም ተገልጿል። ከኋላ ሴራውን ሸርባለች የምትባለው ምዕራቢያን ቢሆኑ ድርጊቱን ፈጻሚዎቹ የገዛ ዜጋቸው እንደሆኑ ነው የተገለጸው። ፈረንሳይ የመሆን እድሏ ከፍ ያለ እንደሆነም በአንድ ወቅታዊ ተረፕረ ከፈረንሳይ ፕሬዚዳንት ኢማኑ ማክሮ ጋር ባደረገው ንግግር ሀያሉን ያስደነገጠ እንደሆነ ነው የተገለጠው። በተለይም ራንች ከአፍሪካ ጠንካራ መሪ ሲወጣ እንደማይፈልጉም ነው የተገለጠውም። ክብራንት ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። ከእናንተ ክቡራን ተመልካች አድማጮቻችን ጋር በቀጥታ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩትን ዚያው ደመንግስት የነበርኩ ጤና ስጥልኝ።